መንግስት ለምንድን ነው ግብር የሚሰበስበው? መሰረታዊ የሆነ አላማው ጎሉ ምንድነው የሚለውን ነገር እንመልከት። ሶ የመጀመሪያው ኦብጀክቲቭ ምንድነው? ቱራይዝ ፐብሊክ ረቫኑ ነው። ሶ ዋን ኦፍ ደ ጀስቲፊኬሽን ቢሃይንድ ኮሌክቲንግ ሰች አማውንት ሰቧት ታክስ ፍሮም ዲፈረንት ታክስ ፔየርስ ቢዝነስ ኦርጋናይዜሽን፣ መንግስት ገቢ የሚሰበስበው የመንግስትን ገቢ ከፍ ለማድረግ ነው። ምክንያቱም መንግስት ገቢ የማይሰበስብ ከሆነ ግብር የማይቀበል ከሆነ መንግስት የሚያገኘው ገቢ ይቀንሳል፣ ፐብሊክ ረቫኑ ይቀንሳል። ፐብሊክ ረቫኑ ከቀነሰ ደግሞ ሶሾ ኢኮኖሚክ ዲቨሎፕመንት አይመጣም። የትምህርት ምንለው፣ የጤና ተቋማት ምንለው፣ የመንገድ ምንለው፣ የመብራት የውሃ ምንላቸውን እያንዳንዱን መሰረታዊ ፍላጎቶችን ኮሚኒቲ ወንትስ ምንላቸው፣ ፐብሊክ ወንትስ ምንላቸው፣ ሶሻል ወንትስ ምንላቸውን መንግስት በቀላሉ ማሟላት ስለማይችል አስ ማች አስ ፖሲብል ይህንን ማድረግ አለበት። ስለዚህ ዋን ኦፍ ኦብጄክቲቭ ኦፍ ታክሴሽን ቱ ሬይዝ ፐብሊክ ረበኑ የመንግስትን ረበኑ ከፍ ለማድረግ መንግስት ምን ያደርግ ይችላል? ግብር ሊሰበስብ ይችላል። በሰከንድ ኦብጄክቲቭ ኦፍ ታክሴሽን ቱ ሪሙቭ ሰች ኢንኳሊቲስ ኦፍ ኢንካም ኤንድ ዌልዝ ምን ማለት ነው? መንግስት ሁለተኛ ደግሞ ግብር የሚሰበስበው ዋና ዓላማው በግለሰቦች መካከል ያለውን ፍትሐዊ ያልሆነ የሀብት ክፍፍል ምን ማድረግ አለበት? ሪሙቭ ለማድረግና ለመቀነስ ነው። ምንም እንኳ መቶ ፐርሰንት ሪሙቭ ባናድርገውም ሚኒማይዝ ማድረግ እንችላለን፣ መቀነስ እንችላለን። ምን ማለት ነው? ኢኒኳሊቲ ኦፍ ኢንካም ኤንድ ዌልዝ ማለት በአንድ ሀገር ውስጥ እጅግ በጣም ሀብታም የሚባሉ አሉ፣ እጅግ በጣም ደግሞ ድሃ የሚባሉ ማህበረሰቦች አሉ። ስለዚህ ምን ማድረግ ያለበት መንግስት ፕሮግሬሲቭ ታክሴሽን ሲስተም በመጠቀም ሀብታም ለሚባሉ ግለሰቦች ላይ ከፍተኛ የሆነ በሚያገኙት ገቢ ልክ ግብር በመጣል ከሀብታሞች የተሰበሰበውን ገንዘብ የድሃ ማህበረሰብ ለምንላቸውና ዝቅተኛ ገቢ ላላቸው ማህበረሰቦች ይህንን ገንዘብ ከተሰበሰበ በኋላ በጤና ተቋማት፣ በትምህርት፣ በመንገድ፣ በተለያዩ ኢንፍራስትራክቸሮች አማካኝነት መንግስት ኢንቨስት በማድረግ እነዚህ ድሃ ማህበረሰቦች እንዲጠቀሙ ማድረግ አለበት። በዚህ ሂደት ፍትሃዊ ያልሆነ የሀብት ክፍፍልና ና ኢንኢኳሊቲ ኦፍ ኢንካም ኤንድ ዌልዝ መመጣጠን ይጀምራል። ስለዚህ ቢያንስ ሚኒማይዝ ማድረግ እንችላለን። ባይ ዩዚንግ ሰች ፕሮግሬሲቭ ታክሴሽን ሲስተም፣ ፕሮግሬሲቭ ታክሴሽን ሲስተም በመጠቀም ይህን ነገር ምን ማድረግ እንችላለን? ሪሞ ማድረግ እንችላለን። ስለዚህ ሁለተኛውና መሰረታዊ ረሰ ጉዳይ መንግስት ግብር የሚሰበስበው እነዚህን ፍትሃዊ ያልሆነ የሀብት ክፍፍልና በአንድ ሀገር ውስጥ ያለውን በጣም የሀብታም ምንላቸውን ደግሞ ዝቅተኛ ምንላቸው እንዳምንላቸው ማህበረሰቦች ለማመጣጠን መንግስት ታክሴሽንን እንደ አንድ አይነተኛ መሳሪያ ሊጠቀመው ይችላል። ሌላውና መሰረታዊ ጉዳይ ኢንሹር ኢኮኖሚክ ስታቢሊቲ ነው። ሶ ዋን ኦፍ ዶ ኦብጀክቲቭ ኦፍ ታክሴሽን መንግስት ግብር የሚሰበስበት መሰረታዊ ዓላማ ምንድን ነው? ኢኮኖሚክ ስታቢሊቲ ማምጣት አለበት፣ ለማምጣት ነው። ምን ማለት ነው? የተረጋጋ የኢኮኖሚክ ባለቤት ለመሆን መንግስት በሚያደርገው ጥረት ውስጥ ግብር እጅግ በጣም አይነተኛ ሚና ይጫወታል። ስለዚህ ኢኮኖሚክ ስታቢሊቲ ማለት በአንድ ሀገር ውስጥ የተረጋጋ ኢኮኖሚ የሚባለው ኢንፍሌሽን የሌለበት ዝቅተኛ የሆነ ኢንፍሌሽን ያለው የተረጋጋ የሆነ የኢኮኖሚክ ባለቤት የሚሆን ኢምፖርት ኤክስፖርቱ የተመጣጠነ ሲሆን በተለይ ኤክስፖርቱ ከበዛ ሃርድ ከረንሲ ማምጣት የምንችል ከሆነ አንኤምፕሎይመንት የሚቀንስ ከሆነ ኦኬ ዲማንዴን ሳፕላይ የተመጣጠነ ከሆነ በአንድ ሀገር ውስጥ ምን አለ ይባላል? ኢኮኖሚክ ስታብሊቲ የተረጋጋ የኢኮኖሚክ ባለቤት ነን ይባላል። ላይክ አሁን ለምሳሌ ሀገራችን ኢትዮጵያ አሁን ላይ ምንም አይነት የኢኮኖሚክ ስታብሊቲ የለንም። የተረጋጋ የኢኮኖሚ ባለቤቶች